ምትኩ ፈንታው እባላለሁ። በእሁድና ቅዳሜ ገበያ ሰንዳይ ማርኬት ምሰራ ነጋዴ ነኝ። ምርት አቅርቦት ከአርሶ አደር እናመጣ ከዚህ ጋር ያለው ዋጋ ተመን ተመጣጣኝ ሆነና ውጭ ላይ የሚሸጠው ገበያ አሁን ለምሳሌ ሽንኩርት ሌላ ቦታ 40 እንትን 50 ብር ነው። የ15 ብር የ20 ብር ልዩነት ነው ያለው። አቡካ እንትን ብርቱካን ለምሳሌ አሁን እኛ ጋር 105 ብር ነው፣ ሌላ ቦታ ብትሄጂ 150 ብር ነው። የ50 ብር ነው ልዩነት ብላለህ። አሁን መንግስት ይህንን ሰንዳይ ማርኬት ሲያመቻች ሶስተኛ ወገንን ለማስወጣት ነው። ሶስተኛ ወገን ማለት በመሀላችን ደላል አለ፣ በነጋዴና አምራች መካከል ማለት፣ ያንን ለማስወጣት ነው። ከቀጣ ወይ ከአምራች ነው የምንገዛ፣ ወይ ገበሬው ጋር ተስማምተን እዚህ ልድረስ ያመጣልና ያራግፋሉ፣ እንሰጣቸዋለን፣ ብራቸው ነው ማለት። እኛ ቢቀጥል አሪፍ ነው። እያየንም ነው፣ እየሸጥን ነው። ለውጥ አለው በፊት ካለው አንጻር። አሁን ላይ እሁድና ቅዳሜ ብቻ ነው ሰው እየጠበቀ የሚገዛው አይደል? ማህበረሰቡ ቅናሽ ዋጋ ስለሚፈልገው ተመጣጣ ዋጋ ስለሆነ ወደዚህ ነው የሚመጣው። ስለዚህ ያ ምንድነው ፍላጎቱ እየጨመረ ነው። መንግስት ደግሞ ይሄንን በተለያየ የሆነ ነገር በቃ አለ አይደለ አመቻችቶ ቀኖችን ሰፋ አድርጎ ዋጋ ንረትን የመቆጣጠር እንደዚሁ ቢቀጥል አሪፍ ነው። ምን አመሰግናለሁ። ስሜ ምስራቅ ብርሃኑ ይባላል። ዝማርነት አዲስ አበባ ውስጥ ነው። ቆጆ ነው ያው ሁሉ ጊዜ ይመጣለው እዚ ቅዳሜም ሁሉም ሳምንቱ ሙሉ ስራ ላይ ግን በረፍት ጊዜ ነው እዚ መጥቼ የምገዛውና ይሄ ነገር መኖር ለእኛ በጣም ጠቃሚ ነው። አምስቴን ስራ ላይ ለሚውል ሰው ቆንጆ ነው። ግን ያው ምርት በደንብ አለ። ግን ከዚህም በላይ ቢመጣ ብዙ ሰው አለ፣ አሁን እንደምታየው ብዙ ሰው እየገዛ ነው። ስለዚህ ቢመጣ ከዚህም የበለጠ ነገር ሰው ተጠቃሚ ሊሆን ይችላል። እዚህ ያው በጣም ቆንጆ ነው፣ ምክንያቱም የግማሽ መሀል ያህል ማለት ትችያለሽ። ውጭ ላይ አሁን የምንገዛው እንትን ለምሳሌ እዚህ ሰላሳ አምስት ወር ምናምን አንዳንድ ጊዜ ደግሞ ጥራቱም ጥራትም አይንሽ ያየውን ነገር አንስተሽ መርጣሽ ነገር ነው እዚህ ጋ የምትገዥው እና ቆንጆ ነው። ከውጭም በጣም ዋጋ በጣም ልዩነት አለ። በዛም ነው እየተጋገመ ሰው የሚመጣ ወደዚህ አካባቢ ማለት ነው። ሁልጊዜ ቅዳሜና እሑድን ተጠብቀሽ መምጣት ይከብዳል። አንዳንድ ጊዜ ግዜ ሰሞን ቀን ላይም እንደዚህ ነገሮች ቢለመዱ ለሌላውም እንትን ጥሩ ነው ያስባለው። እሺ ወቅቱን ያገናዘበ ለምሳሌ በርበሬ በርበሬ አሁን እዚህ ቢኖር አሁን ውጭ ላይ በጣም ይተወራ ነው እና እሱ ነገር ቢመጣ በርበሬ ግብዓት ወቅቱን ያገናዘበ ምርቶች ቢመጡልን ደስ ይለናል። እንደውም ጥራጥሬ እህል ጤፍ ምናምን ቢመጣ ከሌላው የተሻለ ነገር ስለሚሆን በአንድ ቦታ ላይ ደግሞ ገብይቶ ለመሄድ ጥሩ ነው እያስባለሁ። ምርቱን አውቆ መቶ ገዝቶ እርካታ አግኝቶ ቢሄድ እኔ ያንን እናገራለሁ፣ እመክራለሁ። ምክንያቱም ውጭ ያለውን በጣም እንትን ብለሽ ውድ የሆነ ነገር እዚህ ጋር ደግሞ መጥሽ የሆነ እርክት ብለሽ ደስ ብሎሽ የምትሄጂው ከሆነ መንግስት ገበያ ማረጋጋት ሥራ እየሰራ ነው ብዬሽ ነው የማስበው። ጉንበቂ አይደለም። አሁንም ወቅታዊ የሆኑ ነገሮች መቅረብ አለባቸው። ባይደኝ እኔ በራሴ ማለት ስሜ ሮማን ዘመድኩን ይባላል። ከወረዳ ሰባት ነው። በሽንኩርቱ ላይ በድንቹ ላይ በሁሉም ነገር ላይ በፍጆታው ላይ በጣም ቅናሽ አለው አስተያየት አለው በጣም በጣም አሪፍ ነው። መንግስታችን እያደረገ ያለው ነገር በጣም ትልቅ ነገር ነው፣ በተለይ አቅማቸው ደካማ ለሆኑ ሰዎች። ሌሎቹ አቅም ያላቸው ያለበት ቦታ ፈልገው ገዝተው መጠቀም ይችላሉ። እንደዚህ ደግሞ አቅም ደካማ ደግሞ ለሆኑ ሰዎች እዚህ ጋር በቅናሽ ቀርቧል። ሁሉ ነገር አሪፍ ነው። በጣም በጣም ደስ ብሎናል። እኔ አሁን ገብቼ ነው የምወጣ ያለው። ሽንኩርቱም በጣም 35 ብር ማለት ቀላል ነገር አይደለም። ልክ የዱሮ ዘመኑ ተመልሶ እየመጣ ያለው በጣም እናመሰግናለን። ጊዜ ግዜ ይስጥልን። በጣም ምርጥ ነው። እስካሁን ደስ ያለው ገበያ አሪፍ ነው። እንቁላሉም በተገቢው እየቀረበልን ያለው። ትላንትናም ስንገዛ ነበር። ዛሬም እንቁላል አለ። አቅርቦቱም በጣም አሪፍ ነው። እየገበየን ነው ያለ። ነው ግባቱ አለ በደንብ አለ ግባቱ። ምንም ነገር አቅርቦት አለ። የሰው አቅም ነው የሚወስነው እንጂ ይመስለኛል። እና እስካሁን ድረስ መጥተው እንዴት እንትን እንዳሉ ግን፣ በጣም በጣም ሰው እየገዛ ነው። ወረዳው መጥተው እየተቆጣጠሯቸው ነው። የዋጋ እንኳ መጨመር ልዩነት የለም። ሁሉም አንድ አይነት ነው ገበያቸው፣ ሁሉም ጋር አንድ አይነት ነው። ጥራቱም አለው እንዳለ። ሽንኩርቶቹም አሪፍ ናቸው። ቲማቲሙም አሪፍ ነው። ቲማቲም ራሱ አርባ ብር ከአርባ ብርም ቀናሽም አለ ከአርባ በታችም አለ እንደዛ ብስሉና ጠሬው ነገር የሚባል ነገር አለ። ብቻ ቆንጆ ነው እየተሸጠ ያለው። ስሜ ታየታ ምን ነበር የጉለሌ ክፍለ ከተማ የንግድ ድርጅቶች ክትትል ቁጥጥር ባለሙያ ነኝ። የዋጋ ጭማሪ እንዳይደረግ እንደዚሁም ደግሞ የተሻለ ምርት እንዲቀርብ ለማድረግ ነው ያለ ነው። ቁጥጥር የምናደርገውም ይሄንን ነው። ይሄንን ያው ከነጋዴዎቹም ጋር ተግባብተን ወደ ስራ ስለገባን ችግሮችም ሲያጋጥሙ ወዳው ውላችንን እናቋርጣለን። ይሄንን እንደምናደርግ እነሱም ያውቃሉ፣ ነጋዴዎቹም ይሄንን ያውቃሉ። በውላቸው መሰረት ወደ ስራም ሲገቡ በወቅቱ በተተመነ ዋጋ ለመሸጥ የተሻለ ጥራት ያለው ምርት ለማቅረብ ነው። ምናልባት ተርኖቨር አለው። ዛሬ ራሱ አሁን ሁለት ከስራ ውጭ ያደረግናቸው አለ። እስካሁን 28 ማዳረሻዎች አሉ። 28 ቦታ ማለት ነው። እንደ ክፍለ ከተማ ሁለት አይነት ቁጥጥር እናደርጋለን። አንዱ የምርት ጥራቱን አይቶ ዋጋ የሚለጥፉ የዋጋ ተመን የሚለጥፉ የግብይት ባለሙያዎች አሉ። እሱን ጠዋት እነሱ ያንን ያደርጋሉ። ሲቀየርም እንደዚሁ ዋጋው ሪቫይዝ ይደረጋል። እኛ ደግሞ እንደ ቁጥጥር ደግሞ ከቡድኑ በእያንዳንዱ ቢያንስ ቢያንስ ከቁጥጥር ባለሙያ ከክፍለ ከተማ በእያንዳንዱ መዳረሻ ላይ አንድ ባለሙያ አለ። ትልቁ ነገር አቅርቦት ነው። ይሄ አቅርቦት በከተማ ደረጃ በርካታ የገበያ ማዕከላት እንዳሉ አውቃለሁ። ከነዛ ገበያ ማዕከላት አቅርቦቱ ከክፍለ ሀገር በደንብ እየገባ ያለበት ሁኔታ ነው ያለው አሁን። ስለዚህ እነዚህ ደግሞ እኛ ጋር ያሉት ጅምላ ነጋዴዎች ደግሞ ከዛ ከገበያ ማዕከላት ያመጣሉ። ጥራት ያለው ምርት በተሻለ ዋጋ አሁን ከሱቅ ላይ ወይ ሱፐር ማርኬት ላይ ከሚሸጠው ዋጋ እጅጉ በጣም የተሻለ ነው። ማህበረሰቡ በየጊዜው ተጠቃሚ እንዲሆን ቀዳሚና አሁን ለገበያው የሚመጥን እየቀረበ ነው። የግብርና ምርት ላይ ብዙም ዋጋ ጭማሪ የሚታይበት አይደለም። ድክ ላይ ነው እየቀነሰ ያለበት ሁኔታ ነው ያለ። ምርቱም በበቂ ሁኔታ እየቀረበ ነው። እሱ ላይ ብዙም የሚቀርብ ቅሬታም እጥረትም የለም። ጊዜ ወደ ጊዜ ግንዛቤ ማደግ አለ፣ ለውጥ አለ ማለት ነው። በየጊዜው ለምሳሌ በተለጠፈው ዋጋ ዝርዝር አይቶ ያንን የመግዛት ልምድ ብዙም አልነበረም ከዛ በፊት። አሁን ላይ የተለጠፈው ዋጋ ዝርዝር አይቶ የመግዛት ልማዱ አለ። ይሄ መጠናከር አለበት። ሁለተኛ ከተለጠፈ ዋጋ ውጪ ጨምሮ ሲሸጡ ከተገኘ ደግሞ ባለሙያ የቁጥጥር ባለሙያ እያንዳንዱ መዳረሻ ላይ ስላለ እዛው ቅሬታቸውን እንዲያቀርቡና ጥቁማ እንዲሰጡ እኛም እዚህ የምንውለው ያው ለነሱ ለተጠቃሚ ህብረተሰብ ብለን ስለሆነ ቅሬታዎችን አስተያየቶችን እንዲሰጡን የበለጠ ውጤታማ እንሆናለን ብዬ አስባለሁ ያንም ማጠናከር አለባቸው አሁን ጅምሩ ጥሩ ነው